ብርቱካን ተመስገን መታሰሯ ተሰማም። ከእሁድ ዕለት ጀምሮ ፕሮግራሟ በኢቢኤስ ቴሌቪዥን ከተሰራጨ በኋላ እጅግ መነጋገሪያ ሆና የቆየችው ብርቱካን መታሰሯን የዝሃበሻ የፖሊስ ምንጮች አረጋግጠዋል። በርካታ ሰዎች ስልኳ አይነሳም፣ የትኔ ያለችው፣ የደረሰችበት አይታወቅም ሲሉም ሲገልጹ የነበረ ሲሆን ዘ ሀበሻ ባደረገው ማ ወይም እያደሩ ማልቀስ የሚባለው ጥረት አሰት የለውም እና እውነት ለመናገር እንግዲህ ሁለት ቀርባ ኢቢሲ ላይ እንግዲህ ህዝቡን በንባ የረጨሹ እህታችን ብርቱካን እንግዲህ በዛሬው እለት እስር ቤት ገብታለች ማለት ነው። በነገራችን ላይ ከሀገራችን ላይ ግፈኛ ግፍ የሚያደርሱ ተንኮል የሚያደርሱ እነሱ እንደ ጽድቅ እንደ እውነተኛ ይታያሉ። ግፍ የሚደርስበት የሚሰቃየው፣ የሚቃጠለው ማህበረሰብ ደግሞ ጭቆና ላይ ጭቆና። ለምን ሚዲያ ላይ ይወጣሉ? ለምንስ ይናገራሉ ለምንስ በደላቸውን ህዝብ ይሰማል? ለምንስ መረዳት ያስፈልጋል ማለት ነው። እና እውነትን ለመናገር በጣም ልቤን የሰበረውና ልብ የሚያደማ ታሪክ ነው። እንግዲህ ሁላችንም የሰማነው መቼስ ሰው ሆኖ በዚህ ታሪክ ያላለቀሰ በዚች ልጅ ህይወት ታሪክ ያላነባ ሴት ከወንዱ አለ ብዬ እኔ አላምንም። ሲቀጥል ደግሞ ሰው መሆን በቂ ነው። ሰው እንደ ሰውኛ ልታሳዝንና ህመሟ ህመሜ፣ ችግሯ ችግሬ፣ በደሏ በደሌ ብሎ የኢትዮጵያ ተመልካች ላነባላት፣ አድራሻዋን ለጠየቁ፣ ስፖንሰር ሊያረጓት ለነበሩት ሁሉ እንግዲህ እንዳያደርጓት ወደው ቪዲዮ እንደተለቀቀ እንግዲህ በጸጥታ ኃይል እንግዲህ ቪዲዮውን እንደተነሳ ሁላችሁም አይታችኋል። ይህ ቲክታክ ደግሞ አንዳንዴ ጥሩ አፕሊኬሽን የመጣ አለ። መቼስ እግዚአብሔር ይስጣቸው። አንዳንዴ የውጭ ዜጎች የሚሰላሰፉበት ነገር በእነሱ እርዳታ ማለት ይቻላል። እነሱ ስላመጡት ነው ይህን ቲክታክ በዛ አፕሊኬሽን እንግዲህ ተቆራርጦም ተበጣጥሶም እንግዲህ ለህዝብም ለዓለምም እየደረሰ ይገኛል። ሆኖም ቀረም ግን እቺ ልጅ ስለተበደለሽ፣ ስለተሰቃየሽ፣ ፈተና መከራ ስቃይ ስለደረሰባት ሆን ተብሎ የምትታሰርበት ምክንያት ምንድን ነው? ጥፋቷ? ቆይ እኔ ያልገባኝ ነገር ምንድን ነው? ጥፋቷ? አይ ተደፍር ያለው በፌሮ ጎርጉረው ያል ወቅተው ያል ብላ ስለተናገረሽ ጉዱ መቼም የሱ ውሸት ሁሌ ውሸት መዋሸቱ አያልቅምና፣ በቃ ለምን እውነታ ወጣብንም በማለት እንግዲህ እስር ቤት ትገኛለሽ። ይህች ልጅ እውነት ለመናገር ግን እንደ ሰው ሲያስቡት ግን ጤነኛ ናችሁ? የመንግስት አካላትም ሆኖ፣ እራስህም በመንግስትየውም ሆኖ ያንተ ልጅ ብትሆንስ እች ልጅ እኮ እስቲ የኔ ልጅ ብትሆንስ የኔ ስጋ ዘመዴ ብትሆንስ? ብለህሰብ እስኪ እንደ ሴትነቷ እኮ እህትህ ናት፣ ልጅህ ናት፣ እናትህ ናት፣ ሁሉም ነገርህ ናት። አታሳዝንም? ከዛም ደግሞ የብልጽግና ባንዳዎች፣ እግዚአብሔር አምላክ ለእሷ የደረሰው መከራ ከእናንተ ቤት ገብቶ ደም እምባ ያስለቅሳችሁ አምላክ እስራኤል ውሸት ነው እያላችሁ በተለያየ ሚዲያ የሰውን ሞራል ልብ የምትሰብሩ የልጅቷን ሞራል ለመንካትና ለመጉዳት የምትጣጣሩ በኮመንት ሴትም ሁኝ ወንድ፣ ሙስሊም ሁኝ ክርስቲያን፣ ፕሮቴስታንትም ሁኝ የሌላ እምነት ተከታይ አይመለከተኝም፣ እግዚአብሔር የእሷን ሀዘን ለእናንተ ያደርገው።